ከሜዲትራንያን እስከ ካስፒያን ባህር ከቴል አቪቭ እስከ ቴህራን፣ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ሰማዩ በረቀቁ ሚሳይሎችና ጀቶች ምልልስ ተጨናንቋል። እስራኤል ብዙ የተዘጋጀችበት ለዓለምም ለኢራንም ግን ድንገተኛ የሆነውን ጥቃት ቴህራን ላይ ከከፈተች አንድ ሳምንት አለፈው። የዋሽንግተን ዲሲ አለቃ የሰላምም የጦርነትም ሰው እየሆኑም እየዛቱ እያስጠነቀቋሉም። አስቀድሞ የኒውክለር ድርድር ፕሮፖዛል አዘጋጅተው ከኢራን ጋር ሲመክሩም በሰላም ይፈታል የሚል ግምት የነበራቸውም ስህተት እንደነበሩ ለማወቅ ሁለት ሳምንታት እንኳ አልቆዩም። በእርግጥ ከመጀመሪያው ድርድር በኋላ ነገሮች መልካም አልነበሩም። አሜሪካና እስራኤል ኢራን የኒውክለር ጦር መሳሪያ ትይዝ ሊፈቀድላት አይገባም። ስለዚህም የዩራኒየም ማበልጸግ ተግባሯን በዝቅተኛ ደረጃ ታከናውን በሚል አቋም ጸኑ። እስራኤል ገፋ አድርጋ ሙሉ በሙሉ እንድታቆም ትፈልጋለች። ኢራን ለሰላማዊ አገልግሎት መጠቀም ዓለም አቀፍ ሕግ እንደሚፈቅድላት የኒውክሌር የጦር መሳሪያ የመታጠቅ አላማ እንደሌላት ብታሳውቅም እስራኤል በቴሄራን የዩራኒየም ማበልጸጊያ ተቋማትና የወታደራዊና የሳይንስ ሰዎች ላይ ዘምታም ከሐማስና ሄዝቦላም ከሁቲም ፍልሚያ ታስታጥቃቸዋለች ወደምትላት ኢራን መዞሯን አሳየች። ይህ ደግሞ በቱርኩ ፕሬዝዳንት ረሴፕ ታይብ ኤርዶጋን እይታ የሰላም ጸር መሆን ነው። እንደ ቱርኩ ፕሬዝዳንት በአሜሪካና ኢራን መካከል ሲደረግ የነበረው የኒውክለር ድርድር በጠቅላይ ሚኒስትር ቤንያሚን ኔታንያሁ አልተወደደም። ስምምነት እንዲኖርም አይፈልጉም። እስራኤል ለመካከለኛው ምስራቅ ሰላም ትልቋ እንቅፋት ነች ይላሉ። ዋሽንግተን ዲሲ ከቴሄራን ጋር ልታደርገው ከነበረው አዲስ ዙር የኒውክለር ድርድር አስቀድማም ጥቃት መሰንዘሯን እንደማሳያ ያቀርባሉ። አላማውም ውይይቱን ማበላሸት ነው። እንደ ኤር የኤርዶጋን እምነት በኢስታንቡል የዲፕሎማቲክ ጉባኤ የተደረገ ነው። የአረብ ሊግ ዲፕሎማቶች ባሉበት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺም ኤርዶጋን ይህን ሲናገሩ በአዳራሽ ውስጥ ነበሩም። የኔታንያሁ ሀገር ጥቃት የሽፍትነት ተግባር ነው። መካከለኛው ምስራቅን ለማተራመስ እየሞከረች ሲሆን የድርድር ሂደቱን ማዳከም ትፈልጋለች። እንደ ኤርዶጋን ከሆነም የመካከለኛው ምስራቅ ድንበሮች በድጋሚ በደም እንዲሰመሩ ቱርክ አትፈቅድም ሲሉም ጠንካራ መልእክት አስተላልፈዋል። በኢስታንቡሉ የእስላማዊ ትብብ ብር መድረክ ላይ ባደረጉት ንግግር ምዕራቡን ዓለም እስራኤልን በመደገፍ ወቅሰዋል። በፍልስጤም ብቻ ሳይሆን በሊባኖስ፣ በሶሪያና ኢራን እስራኤል የምታደርገውን የሽፍትነት ተግባር ለማስቆም የበለጠ አጋርነታችንን ማሳየታችን አስፈላጊ ነው ሲሉም ተናግረዋል። ከፕሬዝዳንት ረሴፕ ጠይብ ኤርዶጋን አስቀድመው ለንግግር በመድረኩ የነበሩት የቱርክ ውጭ ጉዳይ ሚኒስትር ሐካን ፊደን እስራኤል በኢራን ላይ ያደረሰችው ጥቃት ቀጠናውን ወደ ሙሉ ቀውስ ለማስገባት ጫፍ ያደረሰ ስለመሆኑ አንስተዋል። የቴል አቪቭን የመስፋፋት ፖሊሲ ለማስቆም የቀጠናው ሀገራት ጣልቃ ገብነት ያስፈልጋል ሲሉም ተናግረዋል። እንደ አልጀዚራ ዘገባም አንካራም በአሜሪካና ኢራን መካከል ሲደረግ የነበረው ድርድር እንዲመለስ ለማግባባት እየሞከረች ነው። ደግሞም የመከላከያ አቅሟንም ለማሳደግ እየሰራች ነው። ፕሬዝዳንት ረሴፕ ጣይብ ኤርዶጋን በኢራንና እስራኤል መካከል እንዳለው አይነት ጦርነት ሀገራቸው እንዳትታሰብ ይፈልጋሉ። ሮይተርስ የፕሬዝዳንቱን ቃላት ጠቅሶ እንደዘገበው ኤርዶጋን ማንም ቱርክን ማጥቃት እንዳያስብ የሚያስችል የመከላከያ ቁመና ላይ መገኘትን አልመዋል። የመካከለኛው ምስራቅ አደጋ የሚሏት ደግሞ እስራኤል ነች። ቱርክ በሶሪያ ከእስራኤል ጋር ስጣገባ ውስጥ ስትሆን አዲሱን የደማስቆ መንግስት ትደግፋለች፣ በእስራኤል እንደ ሽብርተኛ ይታያል። በተደጋጋሚም ጀቶቿ በደማስቆ ሰማይ ላይ ተገኝተውም የተመረጡ ባለቻቸው ኢላማዎች ላይ እሳት አዝንበዋል። ኤርዶጋንም ሲያወግዙ ሰንብተዋል። ሶሪያም ኢራንም ከቱርክ ድንበር ይጋራሉ። ልክ እስራኤል እንደምትመካበት እንደ አይረን ዶም ያለ የአየር መከላከያ ስርዓት ለመገንባትም እቅድ አላት። እስቲል ዶም ስትልም ሰይመዋለች። በአንካራም የማህበራዊ ሳይንስ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ባሪን ካያጉሉም እስቲልዶም ተጨማሪ አምስት ወይም ስድስት ዓመታት ሊወስድ እንደሚችል ለሮይተርስ ተናግረዋል። የእስራኤል ኢራን ቀውስ ሳምንት ሲሻገር ዛሬ ቴላቪቭ ሁለት የቴሄራን ከፍተኛ ወታደራዊ አዛዦችን መግደሏን አሳውቃለች። የኢራን አብዮታዊ ዘብ አዛዦች ሲሆኑም ቆም በሚሰኝ ግዛት ነው የተገደሉት። እንደ እስራኤሉ የመከላከያ ሚኒስትር እስራኤል ካትዝ መረጃም ሳኢድ ኢዛዲና ቤንሃም ሻሪያሪ ይባላሉ ይላል። የአይሁዳዊቷ ሀገር መከላከያ ሚኒስቴር እስራኤል ለሄዝቦላህና ሐማስ፣ ለየመኑ ሆቲም የጦር መሳሪያዎችን ሲያቀብሉ የነበሩ ናቸው ትላለች። ለእስራኤል የስለላ ተቋምና አየር ኃይል ትልቅ ስኬት ነው። ይህን ያሉት ኢዝራኤል ካትዝ ናቸው። የኢራን መገናኛ ብዙሃን በአንድ ሳምንት የቴል አቪቭ ጥቃት 430 ኢራናውያን ሕይወታቸውን አጥተዋል፣ 3500 ደግሞ ተጎድተዋል። 24 እስራኤላውያን በትሄራን ሚሳኤሎች ጥቃት ተገድለዋል። እንደ ሮይተርስ መረጃ ኢራን ሚሳኤሎቿን እያስወነጨፈች የቴል አቪቭን የአየር መከላከያ ስርዓት አይረን ዶምን እያለፈች ድብደባ ፈጽማለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም አሜሪካም በቀጥታ ከተሳተፈች እጅግ አደገኛ ነው ሲሉም እስራኤል ጦርነቱ ከታሰበው በላይ ጊዜ ሊወስድ እንደሚችል አሳውቃለች። የእስራኤል ጀቶች ከምዕራብ ወደ ምስራቅ እየነጎዱም፣ የኢራን ሚሳይሎችም ከምስራቅ ወደ ምዕራብ እየተወነጨፉ ቀጥለዋል።